ዝቅ በማለት በትህትና በዚህ ሁሉ ውስጥ ነፍሳትን ለክርስቶስ ለመማረክ ማለት ነው። አንዳንዴ ስሜታ የሆንን ከዚህ ፕሪንስፕል ወጣ ስንል ይሄው ቃሉ ግን ጎትቶ ደግሞ ወደዛው ሊመልሰን ይገባል። ስለዚ ለዚህ ፕሪንስፕል ተገዥ መሆን አለብን። ይሄ በቃ በኢርሳናችን ውስጥ የሁላችንም አቋም ነው። ስለዚ በፍርሃት በየዋህነት፣ በፍቅር በዛ ውስጥ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 ዝሙተኛ ነው። ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው። ዝሙት አሰርተዋል። የእግዚአብሔርን ብልት እናውጡት የሆነ ጋር መተውሰድ በሉት ሰፈረ እግዚአብሔር ብልት ይለካል። በጣም ያሰፈራል። እግዚአብሔር ያሰፈራል። በእውነቱ ባለጌ ነው በጣም አምላክ እገ የነበረ ወንድ ለወንድ የሚሳሳ አየው። ይህን አምላክ ይታያለ አያ ይህን ሽማግሌ አየው። ይህን ሽማግሌ ከዚህ ሰው ግን በክርስትና ዓለም እግዚአብሔር ስለጠጣ እና ስለሰከረ ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው፣ ጀግና ሊባል አይችልም። ኦኬ እንግዲህ እንደሰማችሁት ነው ሙስሊም ኡስታዞች መምህራን ሳይቀር በምን ደረጃ እግዚአብሔር ላይ እንደሚናገሩ እንግዲህ ተመልክታችኋል። ያውም የተናገሩት ሁሉ እነሱ ባሉት መንገድ መጽሐፍቶቻችን ላይ የሉም። እነሱ ባሉት መንገድ የሆነች ቃል ሊሰባሉ ለራሳቸው ታሪክን ይፈጥራሉ። የሆነች ቃል ሊሰባሉ ለራሳቸው ታሪክን ይፈጥራሉ። እነሱ ባሉት መንገድ ያልተቀመጠ ነገር ነው እንደዚህ የሚሉት ቀርበ መልስ ከተባልኩ እኔ ለምሳሌ ልመልስ እችላለሁ እዚህ ጉዳይ ላይ ቀርበ መልስ ከተባልኩኝ እኔ ቀርቤ ልመልስ እችላለሁ ልክ እንደዚህ ሁሉ ወንድማችን እፍ ወይም እዛ በእስልምና ውስጥ የሌለ ነገርም ከሆነ የተናገረው ይሄ ትልቅ ስህተት ስለሆነ ቀርቦ እንዲመልስ ጠይቁት መጠየቅ አለበት እሱም አይ ከዚህ ከዚህ ላይ አግኝቻለሁ ከዚህ ከዚህ ላይ አግኝቻለሁ ብሎ ማስረጃ ማቅረብ አለበት እንግዲህ ብዙ ጊዜ እንደሚናገረውም ከሆነ ማስረጃ አቀርባለሁ ይላል እሱም ስለዛ ይጠይቅ። ባይሆን ግን በሌለ ነገር በዚህ ደረጃ ግን ሙስሊም መምህራን ውስታዞች እንዲህ ሲናገሩ ስለነበረ፣ ይህንንም እያያችሁ ይህንን ስታጸዱ ነው ከዛ በኋላ ሌላውንም ለመጠየቅ ሞራሉንም ሊታገኙ የሚገባው ነው። ይቆየነው።